ብስሚላህ ወሰላት ወሰላሙ አላ ረሱሊላህ። ወንድሜ ሰይዶ ምክሬ እንደቀጠለ ነው። አላህ ኢኽላስ ይስጠኝ። ሌላ ነገር ማልፈልግበት ይዩልኝ፣ ስሙል ሮዚ ሮዚ ሁላችሁም የምታውቋት ሮዚ ክርስትናን ተቀብላለች እየተባለ እየተወራ ነበር ሰሞኑን እና እሷ መልስ ሰጥታለች ለተባለው ነገር ሌሎችም ቪዲዮዎች አሉ ጠቃሚ ቪዲዮዎች እስከ መጨረሻ አብራችን ቆዩ የእሷን መልስ እናዳምጥና ተመልሰን እንመጣለን በሃይማኖት የምደራደር ሰው አይደለሁኝም መታችሁ ሂጃብ ስለማታረጋ እሷማ መቀሩ አይቀርም እ በእኔ ስም አካውንት ተከፍቶ የተለያዩ በቤተክርስቲያን መዝሙር የእኔ ፎቶ እየተደረገ እዚህ ጋር መስቀል አድርገውልኝ በጣም ብዙ ሰዎች ላይክ ሼር እየተደራረጉ ነው ያለው፣ እና ፖስት እየተደረገ ነው ያለው። በጣም ብዙ ሰው ሼር አድርገውልኛል። በጣም ማየርም በጣም እያስጨነቃት ይሄን ነገር ምክንያቱም እሷን የሚያገኘዋ ሰዎች በሙሉ ምንድን ነው ምንድን የተፈጠረው ብለው በጣም ብዙ ሰው እየጠየቃት ነው ያለው፣ እና እሷም እየተጨናነቀች ነው ያለችው። እኔ እንደውም ብዙም ምንም አል እስካሁንም ምንም አልመሰለኝም፣ ምክንያቱም በየጊዜው እየመጣውን የዚህ ጋር ራሴን ፕሩፍ ማድረግ አይጠበቅብኝም ግን አሁን ትንሽ እየከፋ ስለሆነ ማለትም እየተደጋገመ እነሱ ማድረጋቸውን እያቆሙ ስላልሆነ ያው ለእናንተ በግልጽ እኔ ምንም አይነት አካውንት የለኝም። ከዚህ ከአንድ ነጥብ ዘጠኝ ሚሊዮን ፎሎወር እና ሮዚ ፍሎግ የሚላለኝ መቶ ሺህ የሚጠጋ ከዛ ከሁለቱ ውጪ ምንም አይነት አካውንት የለኝም፣ እና እኔ አይደለሁም የምለቀው፣ እና ደግሞ በኤዲት ነው መስቀል የተደረገው ምናምን የሚያደርጓቸው ነገሮች በሙሉ ከእኔ ቪዲዮዎች ላይ ነው የሚወጡት። እኔ ቪዲዮ ፖስት ካደርኩት ላይ ነው ስክሪንሻት እየተደረገ የሚወጣው እንጂ ሌላ ቪዲዮ አምጥተው ወይም ደግሞ እኔ ራሴ እንትን ብዬ አይደለም እና ያ አካውንት እኔን አይወክልም። ፕሊስ ፕሊስ፣ እባካችሁ እንደዚህ እያደረጋቸ። እንደ ሰማችሁት ነው እንግዲህ እሷ ያው ከስልምና ና ከስነ መግባር ያው ስነ መግባሯ ወጣ ያለ ቢሆንም ግን ከስልምና አልወጣሁም እና መስቀል እያቀናበሯ አንገቴ ላይ እያደረጉ እንጂ ብላለች እና ረተው በውሸት ይህን ያህል እዚህ መድረስ ጥሩ አይደለም እና አንቺን፣ ደግሞ አላ ሂዳ ይስጥሽ እንሻአላ፣ አላ ስን ታላ፣ ልብን ገለባባጭ የሆነ ጌታ አላህ ወደ ሂጃቡም ወደ ቁርአኑም ወደ ሀዲሱም ይመልስሽ ነው መለው። እንግዲህ ሌላ ምለው የለኝም። ስለ ሠይዶ ማርቻ እስኪ ኡስታዝ ሰደት ከማል ያለዋለ ማለት ነው። ባጃጅ ከጀርባው ላይ ተጭኖት እንግዲህ፣ እንዳያችሁት፣ ከኋላ ቀንጨባ አድጌ እንዳያሳየዋችሁ እስከ መጨረሻው አዳምጡት።

ብስሚላህ ወሰላት ወሰላም ላ ረሱሊላህ። ወንድሜ ሰይዶ ምክሬ እንደቀጠለ ነው። አላህ ኢኽላስ ይስጠኝ። ሌላ ነገር ማልፈልግበት ይዩልኝ ስሙልኝ ያልገባበት ብቸኛ የአላህ ፊት ተፈልጎ የሚሰጥ ምክር አላህ ያደርግልኝ። አንተም ልብ ላይ ደግሞ ይህን ምክር ጥሎብህ የምትመከርበት አላህ ያደርግህ። ምን መሰለ፣ አሁን አንተ እዚህ ጋ የሰራኸው ስራ አንተ እንደ ቀልድ ነው ያየኸው። አላሁ ስብሓነ ወተዓላ ግምን ይላል ወላተቅቱሉ አንፉሰኩም፣ ነፍሶቻችሁን አታጥፉ ይላል። ልብ በል እንግዲህ፣ አንተ በዚህ መንገድ ሞተህ ቢሆን ኖሮ አላህ ጠበቀህ እንጂ የቅያማ ቀን ብትቀሰቀስ ምን ፍርድ የሚሰጥህ ይመስልሃል? ነቢዩ ሰለላሁ አለይሂ ወሰለም ምናሉ ከተራራ ላይ ራሱን ከስክሶ የገደለ ሰው፣ መርዝ ጠጥቶ የሞተ ሰው፣ በስለት ራሱን ወግቶ የገደለ ሰው ጀሀነም ውስጥ በስለት ራሱን ወግዶ የገደለው ሰው ስለት ይሰጠውና ደጋግሞ ራሱን ይወጋል። መርዝ የጠጣው ሰው በእጁ መርዝ ይደረግለትና ጀሃንም ውስጥ ሆኖ አሁንም ደጋግሞ ደጋግሞ መርዝ እየጠጣ ስቃይዋን ይቀምሳታል። ከተራራ ላይ ተንከባለው የሞተውም ሰውዬ ጀሃንም ውስጥ ይንከባለላል አላሉ። ስለዚህ ፍርድህ ምንድን ነው የሚሆነው የቅያማ ቀን? በዚህ ሁኔታ ሞተ በነበረ ራስህን እንዳጠፋ ነው የምትቆጠረው። ስለዚህ እባክህን ወንድሜ ኢስላም ለሁሉ ነገር መፍትሄ ያስቀምጦለታል። ምንንም ነገር ከመስራት በፊት ለማን ነው የምሰራው ይሄ ነገር በሸሪያ ያስጠይቀኛለሁ ይበል። ምክንያቱም ኢስላም ህይወት ነው። እባክህን ሰይዶ ሁለተኛ ምክር የለን። ማን ነው እናንተ ይሄንን በአጃጅ አንስታችሁ በአንገትና በትከሻው ላይ የጫናችሁ ሰዎች አላህን አትፈሩም? ሞቶ ቢሆን ኖሮ አሁን በዚህ ሁኔታ ምን ልትሰሩ ነበረ? ሸሪያ ምን ብይን ምን ፍርድ የሚሰጥባችሁ ይመስላችኋል? አላህ ምን አለመሰላችሁ? ወላ ተዓወኑ አለልኢትሚ ወላ ወልዑድዋን ወላተአወኑ አትተባበሩ አለለአይትሚ በወንጀል ወለኦድዋን አላ በሚታመጽበት ጉዳይ ልክ ውን ሰይዶ አላ ላይ ድንበር እያለፈ ነው። ራሱን ባጃጅ ተሸክሞ ራሱን ሊያጠፋ እያለ ያለው። ስለዚህ ባካችሁ ሰይዶ ዙሪያ ያላችሁ ሰዎች ምከሩት። ሰይዶ ጊዜ ስጥና ተማር ተማሩን እንድ ግድ የለም እየሰረህላቸውን ጥፋቶች እያስተካከልክትሄዳለን ሰውን የሚቀይረው ለ እንዲ ማወቅ ብቻ ነው እባክህ ተመከር ወንድሜ፣ ግድ የለህም ተው። ነገ የቂያማ ቀን ሁላችንም አላህ ቀስቅሶ ፍርድ ይሰጥብናል። ስለዚህ አላህ ባሪያዎች ሆይ ይሄ ሚዲያ በአግባቡ እንጠቀመው። ወሰላም። ሰውየው አማቱን ስትወላከፉ አሬራየን እንዳደፉ አሉ። የገዛ ልጃቸው ሞታ ሊያረዳቸው መጥተው ማለት ነው። እና አሬራ ሰጥተውት እየበላ እየጠጣ እያለ እርሳቸው ልጅ ሞቶች ብለው ሲዘሉ፣ አረ ማማ ስትወላከፉ አሬራይን እንዳደፉ አሁንም፣ ሠይዶ ማርቻ ስትወላከፍ ራስህን አጥፍተህ እንዳታርፍ እንዳት ሞት ማለት ነው። እና በጣም የማይሆን ነገር ሲሞክር ይታያል። ዙሮ ኡስታዝ ሳዳት ከማልም ለአንተ ይጠቅማል ያለውን ምክር ሰጥተዋል። እንግዲህ አንተም ተግባራዊ ያድርገው ሰምተህ። ኡስታዛችን ኖርልን እድሜ ጤና አላህ ይስጥ፣ የኛ መካሪ የኛ አስተማሪ

ድንበር አታሳልፉኝ አላል። ይሄ ድንበር ማለፍ አይደለም? የሁዳዎቹን ማለፍ አይደለም? የሁዳዎቹን ተቅሊድ ማድረግ አይደለም? ነቢዩ ሰለላሁ ዐለይሂ ወሰለም የእነሱ መንገድ እንዳንከተል አልከለከሉልም? አላስጠነቅቁልም? ለተተቢዑን ለሰነነ መንካና ቀብለኩም በማለት ትከተላላችሁ፣ ገና ኮቴ በከት ኮቴ። የነሳራን ለየሁዳ መንገድ አላሉንም? አይ ኡስታዝ በጣም ነው ያሳቅኝላይ እንደ ወጣጣ ኮ ነው ላይ አሁን ላይ በቃ ምንድን ነው የሆናል አደለም? ሙዚቀኙ ሲያወጡ ይሄም ነው የሚገመገሙታል የሆነ ቅላጼውን የሆነ ረዘም አድርጉ ምናምን የሚባሉትና የሆነ መዝሙር፣ ቅላጼ፣ ድምጽ አወጣጥ ምናምን ኦ ብለው ካላቅራሩ አልሆነም ማለት ነውና፣ ወይ ነሽዳ ወይ ነሽዳ ወይ የነብዩ ውዴታ ወደ የት ወደ የት እየሄደ ነው? ወይ ጉድ! አረ ተው ሲባሉ እየባሰባቸው መጣና የጴንጤ መዝሙር እየኮረጁ ነው። አሁን የቴዳ ፍሮ ነበር የተኮረጀ ያለው። አሁን ደግሞ ወደ ጴንጤ ወደ ነዩ ጩፋ መዝሙር ሂደዋል ማለት ነው። አባቾቹ ወዴት እያመሩ ነው? ያ አላህ፣ ነቢዩ ቢኖሩ ሰለላሁ አለይሂ ወሰለም በህይወት ቢኖሩ ያፍሩባቸው ነበር። እነዚህን አይነት ሰዎች ላይ ያሳዝናል።